በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይብዛላችሁ። ኢየሱስ የሚወደው ሐዋርያ ወር በገባ በአራት በአራት ሁል ጊዜ የምናስበው ከአራቱ ወንጌላውያን አንዱ ከአስራ ሁለቱ ሐዋርያትም አንዱ የሆነውን በወንጌል ላይ አራት ጊዜ ያውም በዮሐንስ ወንጌል ሰማያዊ ወንጌል በተባለው ወንጌል አራት ጊዜ ኢየሱስ የሚወደው ሐዋርያ ኢየሱስ የሚወደው ደቀ መዝሙር የተባለው ዮሐንስ ወንጌላዊ በወር ሁልጊዜ ወር በገባ በአራት እናገኘዋለን። ዘንድሮን ደግሞ እንዳጋጣሚ ሆኖ ቋሚ ሐዋርያት በሁለት ነው የገባው። በአራት ረቡ ዮሐንስ ወንጌላዊ ነው ብለን ነው የምንማረው ማለት ነው። በሌላ መልኩ ደግሞ በአዲስ አበባ ስቴዲየም ወረድ ብሎ ደብረ ባቤ የቅዱስ ያሬድ ቤተ ክርስቲያን በሳምንት አንድ ቀን ረቡ ረቡ ልዩ ጉባኤ አለ። በዚህ ጉባኤ እንግዲህ ስንማማር እናመሻለን እንደ እግዚአብሔር ቸርነት አሁን ላይ ግን የምንነጋገረው ኢየሱስ የሚወደው ሐዋርያ በሚል ርዕስ እንማማራለን። የሚገርም ነው። ኢየሱስ የሚወደው ሐዋርያ እናንተ ሰው ስለሚወደው እንዲህ ምን እንላለን? ምንስ እንላለን? ለምሳሌ አንድ የዓለማዊ ባለስልጣን ስለወደድን፣ አንድ ምድራዊ ባለሀብት ስለወደድን፣ አንድ ምድራዊ ስመ ዝነኝ ስሙ በዝና ውስጥ ያለ ታሪኩ ሰፋ ያለ በአጠቃላይ የታሪክ ባለቤት የሆነ ወይም ደግሞ የሀብት ባለቤት የሆነ ወይም ደግሞ የሚናገር የሚያሳምን ከሆነ ወይም ደግሞ መልከኛ ከሆነች ወይም ደግሞ ደምግባት ያላት ከሆነች ወይም ደግሞ ባለሀብት ከሆነች እንግዲህ ይህ ሰው ቢወደው ሰውን ምን ይላል? ይች ሴት ሰውን ብትወድ ምን ይባላል? የሚለውን ነገር መውሰድ ይቻላል ማለት ነው በአጭሩ ግን ወንጌል የሚለው ኢየሱስ የሚወደው ሐዋርያ ነው የሚለው ሐዋርያ ማለት ተጓዥ ማለት ነው። ሐዋርያ ማለት ተራማጅ ማለት ነው። እዚህ ላይ የምናየው ኢየሱስ ማለት የዓለም መድኃኒት ማለት ነው። የሚወደው ማለት አምላክ ከወደደ አሁን ሰው ቢጠላ፣ እግዚአብሔር ከወደደህ ሰው ቢያርቅህ፣ እግዚአብሔር እስከወደደህ ሰው ቢያገልህ፣ እግዚአብሔር ከወደደህ ሰዎች ለአንተ መልካም አመለካከት ባይኖራቸው ምን ችግር አለ? ይህን ሰው መኖር ያለበት ከሰው ጋር ስለሆነ ምንድን ነው የሚለው፣ የሚታየውን ወንድምህን ካልወደድከው የማይታየውን እግዚአብሔር እንዴት ወደ አለው ትላለህ? ምክንያቱም እግዚአብሔር ከድሃው ጋር አለ፣ እግዚአብሔር ከጓደኛ ጋር አለ፣ እግዚአብሔር ካጣው ጋር አለ፣ እግዚአብሔር ከታሰረው ጋር አለ፣ እግዚአብሔር ከተሰደደው ጋር አለ እና እግዚአብሔር ከወደደኝ ሰው ቢወደኝ ባይወደኝ የሚለው አመለካከት በሃይማኖት ውስጥ ደካማነት ነው ማለት ነው። ምክንያቱም እግዚአብሔር እንደሚወደድ የምናውቀውና እንደወደድ የምናውቀው ከሰዎች ጋር ስንኖርና ለሰዎች ስንራራና ሰዎችን ሰው እንደሆኑ ስናስብ ነው። የተራቡት መብላት እንዳለባቸው፣ የተጠሙት መጠጣት እንዳለባቸው፣ የታረዙት መልበስ እንዳለባቸው፣ የተሰደዱት መመለስ እንዳለባቸው፣ የወደቁት መነሳት እንዳለባቸው፣ የታሰሩት መፈታት እንዳለባቸው፣ የአጡት ማግኘት እንዳለባቸው፣ ተስፋ የቆረጡት ወደ ተስፋ መመለስ እንዳለባቸው ስናስብ ያን ጊዜ ከእግዚአብሔር ጋር መኖራችን እናውቀዋለን። እግዚአብሔር እንደሚወደን እና ትወደኛለህ ወይ እና ከወደድከኝማ ሂድና ያለህን ሽጠህ ለድሃው ስጥ እኮ ነው የሚለው። አዎ ፍጹም ሆን ብትፈልግ እኔም መከተል ብትፈልግ ያለህን ሽጠና ለድሃ ሽጠና ተከተለኝ ነው የሚለው። ስለዚህ በዚህ ወንጌል ላይ የምናየው ግን ኢየሱስ የሚወደው ሐዋርያ ይላል ለምን ወደደው ወደሚለው ደረጃ ላይ ለመጓዝ ግን ብዙ ነገር ስለሚመለከት ነገር ግን አጠር ባለመልኩ ግን ኢየሱስ የሚወደው የተባለበት በተለያየ መልኩ ዮሐንስ ወንጌላዊ አንደኛ፣ በመልኩ ኢየሱስ ክርስቶስን ይመስል ነበረ። በመልኩ ሁለተኛ ደግሞ በኑሮው ደግሞ ኢየሱስ ክርስቶስን ለመምሰል በጣም ይጥር ነበረ፣ በጣም ይጥር ነበር፣ ደግ ሰው ለመሆን፣ መልካም ሰው ለመሆን አዎ ዓለምን የናቀ ለመሆን፣ ዓለምን የጠላ ለመሆን፣ ከሰዎች ጋር በሰላም ለመኖር፣ ከሰዎች ጋር በበጎ ለመኖር ይጥር ስለነበረ ኢየሱስ የሚወደው ሐዋርያ አስብሎታል። በሁለተኛ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ በመስቀል ስር ከድንግል ማርያም ጋር የተገኘ ዮሐንስ ወንጌላዊ ነው። ጴጥሮስ በዋዜማው በ26 መጋቢት 26 ቀን ረፈቀ ምስ ሊሆሙ በድራት ዘዴ በኪሩቤል ነበር። በኪሩቤል ጀርባ የሚቀመጠው አንድም በድንግል ማርያም ማኅፀን ዘጠኝ ወር ከአምስት ቀን የተቀመጠው ከሐዋርያት ጋር ለራት ተቀመጠ ይላል ለራት ተቀመጠና አስቀድመ የበሉትን ወደ ብሉኪዳን አድርጎ ከሰውነታቸው አጥፍቶ ወዲያውኑ ደግሞ ነገ የሚቆረሰው ስጋ የሚፈሰው ደሜ ይህ ነው አለና ምን አለ አጥቧቸው አንጽቷቸው አስተካክሏቸው ስጋውን የአርቡን የሚቆረሰውን ስጋ የአርቡን የሚፈሰውን ደም አማናዊ አድርጎ ትኩስ አድርጎ አመጣና ሰጣቸውና ምን ይላል በዚያው ላይ እረኛው ይመታል እናንተ ግን ትበተላላችሁ ብሎ የሚልበት ሰዓት ጴጥሮስ ለሚ ይክህዱ ከሎም አንሰ ይክህደ ሁሉም ሁሉ ይክህዱህ፣ እኔ ግን አልከድህም፣ እስከ ሞት ድረስም ቢሆን እከተልሃለዋል ና ቃል ገባ። ማነሱ ጴጥሮስ ቅዱስ ጴጥሮስ ማለት ነው። ነገር ግን መከራ ሲመጣ ክርስቶስ በጅራፍ ሲገረፍ በዱላ ሲደበደብ ሲታሰር ሲገረፍና ሲሰቃይ መከራ ፈርቶ ዱላ ፈርቶ ጥፊ ፈርቶ አላውቀውም አለ። ምክንያቱም ክርስቶስ አስቀድሞ ተናግሮ ነበረ ስልሰ ጊዜ ትክህደን ዘለ ይልቁ ዶሮ አንተማ አንተስ ዶሮ ሳይጦ ሶስት ጊዜ ትክደኛለህ ብሎ በአምላክዊ ቃሉ አስቀድሞ ተናግሮ ስለነበረ በሃናና በቀያፋ አደባባይ ወይም ደግሞ አጥር ውስጥ ሲገረፍና ሲሰቃይ፣ እሱ ግን ሦስት ጊዜ አላውቆም ብሎ ክዷል። እንግዲህ ሌሎቹም ተበተነዋል ነው፣ ባጭሩ ተበተነው። ዮሐንስ ወንጌላዊ ግን የተገኘ መስቀል ስር ተገኘ። በመስቀሉ ስር ከመቤታችን ጋር ተገይቶ መጨረሻ ላይ ኢየሱስ ክርስቶስ ነፍሱን አሳልፎ ሊሰሲ

ወይ ቤሎ ለረዱ ደቀ መዝሙር እንዲህ አለው፣ ነያ እምከ እናትህ እሷ ናት አለው። ወይ ቤላ ለእሙ እናቱን እንዲህ አላት፣ ነዋ ወልድኪ ልጅሽ እሱ ነው አላት። ወቶ ደር ነሳ አውከቶ አቤቶ፣ ያም ደቀ መዝሙር እናቱን ይዞ ወደ ቤቱ ገባ። የመቤታችን አማላጅነት፣ የመቤታችን እናትነት ይዘን ወደ ቤታችን እንድንገባና በሕይወታችን ውስጥ የመቤታችን ፍቅር እንዲኖር አምላካችን እግዚአብሔር ሁላችንን የሚርዳን። ስለዚህ ጌታ የሚወደው ደቀ መዝሙር በመስቀሉ ስር ነበረ ነው። ጌታ ለሚወደው ደቀ መዝሙሩ እናቱን ደራ ሰጠ ነው። ጌታ በሚወደው ደቀ መዝሙር በዮሐንስ አማካኝነት ለዓለም እመቤታችን ድንግል ማርያምን ሰጠ ነው። ጌታ በሚወደው ደቀ መዝሙሩ በመስቀል ስር በተገኘው የመከራው ተካፋይ በሆነውና እስከ ሞት ድረስ በወደደው በደቀ መዝሙሩ አማካኝነት እመቤታችን ድንግል ማርያምን ለኛ ሰጠን ማለት ነው። ይህንን በዮሐንስ ወንጌል 1926 ነው የምናገኘው። ኢየሱስ የሚወደው ሐዋርያ አንደኛ የመጀመሪያው የዮሐንስ ወንጌል 1323 ላይ ያየ ነው። እዚ እዚሁ በተለየ መልኩ አሉ። ምናልባት እዚያ ላይ ያለው ታሪክ ከእናንተ መካከል አንዱ ክፉ ሰው ነው አሳልፎ ይሰጠኛል ሲል ማነው ነው የሚሰጥ ብሎ ብድግ ብሎ ጌታ የሚወደው ደቀ መዝሙን ማን ነው አሳልፎ አሳልፎ የሚሰጥ ብሎ ጠየቀው ይላል። እንግዲህ የመጀመሪያው አይችናት አንደኛው ኢየሱስ የሚወደው ሐዋርያ ምንድን ነው ስንል፣ በመልኩ በድምግባቱ በኑሮው ሊመስለው ይፈልግ ነበርና መሆንም ይፈልግ ስለነበረ በዚህ ወደዋል አሉ። ቀጥሎ እዚያው ላይ ያለው ታሪክ ግን ከእናንተ መካከል አንዱ ክፉ ነው፣ ነገር ግን ሁላችሁም አይደላችሁም። እሱ አሳልፎ ይሰጠኛል ብሎ ሲል አሳልፎ የሚሰጥህ እርሱ ማን ነው ብሎ የጠየቀ ዮሐንስ ወንጌላዊ ነው። ሁለተኛው፣ አሁን እንግዲህ በመስቀሉ ስር ተገኝቶ ለእመቤታችን አደራ የተቀበለው ነው። ሦስተኛው፣ በሶስተኛ ደረጃ ጌታ የሚወደው የተባለው የዮሐንስ ወንጌል ሃያ አንድ ቁጥር ሰባት ላይ ምንድን ነው የሚለው ቅዱስ ጴጥሮስ ተወደኛለ ወይ ትወደኛለህ ወይ ትወደኛለህ ወይ እያለ ሲጠይቀው፣ ይህ ሦስት ቁጥር ችግር አለበት። ከዚህ ቀደም ሦስት ጊዜ ትክደኛለህ አለኝ፣ ሶስት ጊዜ ካድኩት፣ አልቅሼ በንስሐ ተመለስኩኝ። አሁን ደግሞ በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቅ እያለ ሶስት ጊዜ ጠየቀኝ ምንድን ነው ብሎ በጣም ውስጡ ላይ ከብዶት ነበርና፣ አሁን ግን ምን አለው? አሁን በራስህ ፍላጎትና በራስህ አመለካከት ትታጠቃለህ፣ ትወጣለህ፣ ትገባለህ፣ ትወድቃለህ፣ ትነሳለህ። ነገ ላይ ግን ወባይደ ያቀነተከ የማታውቀው የማትወደውን ነገር ያስታጥቃል ካለ በኋላ አሁን ግን ተከተለኝ አለ። ተከተለኝ ብሎ ሲከተለው ዘወር ሲል ቅዱስ ጴጥሮስ ጌታ የሚወደውን ደቀ መዝሙር አየ ይላል። ሶስተኛ ይ ጌታ የሚወደውን ደቀ መዝሙር አየ አየና ምን አለ፣ ጌታ ሆይ ይህስ ምን እንዴት ይሆናል? ምን ይዋጣው፣ ምን ይሁን፣ እኔን ሳስከተልከኛል። አሁን እንግዲህ ለሞትም ሊሆን ይችላል፣ ለመከራም ሊሆን ይችላል ተከተለኝ ብለኛል። ምክንያቱም ቶማስ አንድ ጊዜ ምን ውሏል ተከተሉኝ ሲላቸው እን እን ከእሱ ጋር አብረን እንሙት። የት ላይ ነው የዮሐንስ ወንጌል ምዕራፍ 11 ላይ አላዛርን ከሞት ሊያስነሳው በሄደ ጊዜ ምንድን ነው፣ ጌታ ሆይ እንደሚፈልጉ አታውቅምን? ፈሪሳውያን አይሁድ እኮ ሊገዱ ይፈልጋሉ። አሁን ወደዚህ ነዳለን እንዴ? ሲሉት አይ ኑ እንሄድ፣ አላዛር ተኝቷል፣ አስነሳዋለሁ ሲላቸው ቶማስ ምን አለ? ኑ ኑና እንሄድ፣ አብረን ከእሱ ጋር እንሙት። አያችሁ፣ ሊገዱት ይፈልጉ ስለነበረ ኑና እንሄድ፣ ከሱ ጋር አብረን እንሙት አላቸው፣ ቅዱስ ቶማስ ይላል። ስለዚህ ጴጥሮስ ምን አለ? እኔን ተከተለ ይበለኛል አብሬህ እየተከተልኩ ነው አለና ዘወር ብሎ ሲመለከት ዮሐንስ ወንጌላ ጌታ የወደው የነበረውን ደቀ መዝሙር አየ። ሲያየው ምን አለ? ወደ ጌታ ጥያቄ አቀረበ። ይህስ ደቀ መዝሙር አንተ የምትወደው ምን ይሁን አለው። በኋላ አራተኛውና የመጨረሻው ምን ይላል? ጌታ ኢየሱስም የሚወደቀውን የሚወደውን ደቀ መዝሙር እንዲህ አለ ለጴጥሮስ። ምን አለ? እሱማ አለ እኔ የምወደው እኔ የወደድኩት በመስቀል ሥር የተገኘ እናቴን አደራ አድርጌ የሰጠሁት እስከምመጣ ድረስ ቢኖርስ ምን አግዶ አለው ይላል። በዚህን ጊዜ በማቴዎስ ወንጌል ምዕራፍ 19 ላይ አለው ዚ የለይጠመግ ወለሞል ሞትን የማይቀምሱ አሉ ተብሎ ተነግሮ ነበርና ከአስራ ሁለቱ ሐዋርያት አይሞትም የተባለው ዮሐንስ ነው ማለት ነው አለና፣ ቅዱስ ጴጥሮስ ዮሐንስ እንደማይሞት በራሱ ተረዳ። በምን ተነስቶ ከክርስቶስ ንግግር፣ ምን አለው እስክመጣ ድረስ ቢቆይስ ምን አግዶ ብሎ ስላለው የሚቆየው የማይሞተው የሚሰወረው እሱ ነው፣ በሕይወት የሚኖረው አለና ወሰነና ተናገረ ይላል። ስለዚህ በአጭሩ እንመልሳቸው አንደኛ በዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ የሚያስይዝህ የሚሸጥህ ማን ነው ብሎ የጠየቀው ጌታ የሚወደው ደቀ መዝሙር ይልቁንም በኑሮው ይልቁንም በመልኩ ይልቁንም በደም ግባቱ ይልቁንም ደግሞ በሕይወቱ መምሰል የሚፈልገው ጌታ የሚወደው ደቀ መዝሙር። ሁለተኛ በዮሐንስ ወንጌል 19 26 ላይ በመስቀል ስር ተገኝቶ ጌታ ለሚወደው ደቀ መዝሙር እናቱን ሰጣት የሚለው ሶስተኛ በቅዱስ ጴጥሮስን ተከተለ ካለ በኋላ ጴጥሮስ ዘወር ብሎ ሲመለከተው ሲከተለው ይህስ ምን ይሁን ሲለው እስክመጣ ድረስ ቢቆይ ምን አገዶ ሲል ጌታ የሚወደው ደቀ መዝሙር ይከተል ነበረ ይላልና ይቀጥልና ጌታ ለሚወደው ደቀ መዝሙር እስክመጣ ድረስ ቢቆይ ምናግዶ አለው ብለው ሊቃውንት ያስቀምጣሉ። ትርጓሚያችንም ይህን ይናገራል ማለት ነው። ስለዚህ እንዲህ አይነት ትርጓሚዎች በእውነት የኛን ሕይወት ያንጻሉና ከቅዱስ ዮሐንስ ከወንጌላዊው ሕይወት እንዲያድረን የአምላካችን የዚያን መልካም ፈቃዱ ይሁንልን። ዮሐንስ 21 20 ላይ ኢየሱስ ይወደው የነበረው ደቀ መዝሙር ሲከተለው አየ ይላል እንግዲህ ሲከተለው አየ ይልና ምንድን ነው እስክመጣ ድረስ አግዶ ካለ በኋላ አራተኛውና የመጨረሻው በዮሐንስ ወንጌል ምዕራፍ ሀያ ቁጥር ሰባት ላይ በጥብርያዶስ ቅዱስ ጴጥሮስ እንግዲህ በሁለት ዓሳ በአምስት እንጀራ ይመግበን ያበላን የነበረው ጌታ እሱ እነሆ ከሙታን ተለይቶ ተነስቷል። አሁን ከዚህ በኋላ ከኛ ጋራ በሁለት ዓሳና በአምስት እንጀራ ላይመግበን ይችላል እና እኔ ግን ወደ ቀድሞ ስራ ይሄዳለሁ ብሎ ተነሳና ሲሄድ፣ ስድስቱም ተከትለው ሰባት ሆነው ጥብራያዶስ ሂደው አደሩ። ጥብራያዶስ መረብ ጥለው ሲደግሞ ቢያድሮ ሰራ ይነኩላ ሌሊታዊ ረከብነ፣ ሌሊቱ ሙሉ ስንሰራ አደርን፣ ያገኘ ነው የለም የሚሉት ነው እና እነሆ ሂደው ሲደግሞ አደሩ። ያለ ጌታ ፈቃድ የሚያዝ ነገር ስለሌለ፣ የሚጨበስ ስለሌለ፣ የሚፈጸም ስለሌለ፣ የሚደረግ ምንም ነገር የለ ያለ እኔ ምንም ነገር አታደርጉም። ዘእንበሌየ ኢትክሉ ገቢረ በእኔ ምንም ነገር ማድረግ መስራትም አትችሉም። ሩጣችሁም አትቀዱም። ታግላችሁም አትጥሩም። ተናግራችሁም አታሳምኑም። አስተምራችሁም የእኔ አታደርጉም፣ ደቀ መዝሙር አታደርጉም ብሏልና ያለ ጌታ ፈቃድ አንድ ጠጠር ማንሳት ስለማይቻል ስለዚህ ሌሊት ሙሉ ሲደክሞ አደሩ። ጠዋት ግን ኢየሱስ ክርስቶስ መጣና የሚበላ የላችሁም ሲላቸው፣ ሌሊት ሙሉ ስንደክም አደርን ምንም ነገር የለንም አሉ። ሲሉት ምን አለ? በመርከቧ በቀኝ በኩል መረባችሁን ጣሉ አላቸው። ቅዱስ ጴጥሮስ ምን አለ? በአንተ ፈቃድ እንጥላለን እያችሁ። እስካሁን በእኛ ፈቃድ ጥለን አላገኘንም። አሁን ግን በአንተ ፈቃድ እንጥላለን። ያንተን ፈቃድ ያንተን ቃል እናከብራለን። ለአንተ ትእዛዝ እንታዘዛለን አሉና ምን አደረጉ? መረቧን ጣሉ። አንድ አሳ ያጡ ሐዋርያት አንድ መቶ ሃምሳ ሦስት አሳ በአንድ ጊዜ አገኙ ይላል። በኋላ ቅዱስ ጴጥሮስ አሳውን እየጎተቱ ምንድነው ይላል፣ ከአሳው ብዛት የተነሳ መረቧ አልተቀደደም ይላል። እየጎተቱ እንዳሉ ቅዱስ ጴጥሮስ ቀና አለ ይላል። ፊት ለፊቱ አምላኩን አየው። ቅድም አላየውም ነበር፣ ምታት መስሎን ነበር። በኋላ ግን ጌታ ለሚወደው ደቀ መዝሙር ለዮሐንስ ማለት ነው፣ ጴጥሮስ ምን አለ? ጌታ እኮ ነው። ምን ያለ ሁሉን ያደረገው፣ እስኪ ተናገሩ። ጌታ እኮ ነው ሁሉን ያደረገው ጌታ እኮ ነው ሁሉን ያደረገው። ስለዚህ ጌታ የሚወደው ደቀ መዝሙር የሚሉ ጥቅሶች አንደኛ የዮሐንስ ወንጌል ምዕራፍ 13 ቁጥር 23፣ ሁለተኛ ዮሐንስ ወንጌል ምዕራፍ 19 ቁጥር 26፣ ሶስተኛ ዮሐንስ ወንጌል ምዕራፍ 21 ቁጥር 20፣ አራተኛ የዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ ጌታ የሚወደው ደቀ መዝሙር እያለ ታሪኮችንም የመጀመሪያው የሚያሰቅልህ ማን ነው የሚሸጥህ ማን ነው? ሁለተኛው እናቱን ይዞ የገባ ሶስተኛ ደግሞ እስክመጣ ድረስ ምን አግዶህ የተባለው ጌታ የሚወደው ደቀ መዝሙር ነው። አራተኛው ደግሞ ቅዱስ ጴጥሮስ ለዮሐንስ ባዶነታችን የሞላ መርከባችንን የሞላ ጌታ እኮ ነው። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዮሐንስ ወንጌላዊ ስንል አባቱ ምንድን ነው? ምን የሚለው ዮሐንስ ወልደ ዘዶስ ይባላል። ባጭሩ ግን አባቱ ያይቆብ፣ እናቱ ማርያም ሰሎሜ ይባላሉ። ፍቁረ እግዚም ይባላል። ፍቁረ እግዚ ያው ቀደም እንደተነጋገር ነው። በኑሮው ለመምሰል ይጥር ስለነበረ መልኩም፣ ድምግባቱም፣ ኑሮውም ከዓለም ወጣ ያለ ሁሉ ነገር እንደገና በአዲስ ኪዳን ደግሞ ነብይ ነው አዲስ ገዳን ያለው ነቢይ ትንቢት ራእይ ነው አይደለ? ራእይን ያየ ዮሐንስ ወንጌላዊ ስለሆነ ክርስቶስ ደግሞ ነቢይም አምላክም ስለሆነ ማለት ነው። አዎ፣ ስለዚህ ምን ይባላል? ፍቁረ ጊዜ ይባላል ማለት ነው። በኑሮው ስለሚመስለው ማለት ነው። በሌላ መልኩ የታላቁ ያዕቆብ ታናሽ ወንድም ተብሎ ወንድሙ ያዕቆብ ይባል እንዳለ እናምናለን። ስለዚህ የታናሹ ያዕቆብ ማለት የታላቁ የአይቆብ ታናሽ ወንድም ይለዋል። የታላቁ የአይቆብ ታናሽ ወንድም ዮሐንስ ወንጌላዊ ብሎ በዮሐንስ ወንጌል ምዕራፍ አንድ ቁጥር 40 ጀምሮ ስትመለከቱ አጠራራቸውና አመጣጣቸውን ሲያይ ዮሐንስ ወንጌላዊ፣ ያይቆብ፣ ከዚያ ጴጥሮስ፣ ከዚያ አንድሪያስ፣ ከዚያ ፊልጶስ፣ ከዚያ ናትናኤል መሳሳቢ ይለዋል። ይሄ ወንጌሉ ወደ ክርስቶስ ቀርበው የክርስቶስ ደቀ መዝሙር ሆነዋል ማለት ነው። ሌላው ወልደ ነጎድጓድ ተብሎ ይጠራል። ወልደ ነጎድጓድ ይባላል ሌላው ደግሞ ጌታችን ኢየሱስ ክርስቶስ ከቤተ ክህነትና ከቤተ መንግስት ይልቁንም ከነገደ ይሁዳና ከነገደ ሌዊ በመወለዳቸው ቦአኔ ርጌስ ይላቸው ሲላቸው ነበር አንድም ብሏቸዋል ይላል ምን ማለት ነው ወሰመሮሙ ቦአኔ ርጌስ ደቂቀ ነጎድጓድ ማርቆስ 3 15 ላይ ይህንን ብሏቸዋል ነው የሚለው ማለት ነው ሌላው ዮሐንስ ወንጌላዊ በትምህርቱ ጠልቃትና ኃይል በምስጢር አመጣጡና የወንጌል አገልግሎቱ ሰፋ ያለ ረቀቅ ያለ ስለሆነ የዮሐንስ ወንጌል ምዕራፍ አንድ ላይ ቀዳሚሁ ቃል ይላል። ያ ቃል ቀድሞ ነበረ፣ ቃሉ በእግዚአብሔር ዘንድ ነበረ፣ ቃሉ እግዚአብሔር ነበረ ብሎ ስለ ቃል ዘላለማዊነት፣ ይልቁንም ደግሞ ቃል ደግሞ ሰማይን ያለ ባላ ምድርን ያለ ካስማ ይዘረጋበት ያ ቃል እስመ ውእቱ ይቤ ወኮኑ ውእቱ አዘዘ ወተፈጥሩ፣ ይሁኑ አለ፣ ሁሉም ሆኑ፣ ሁሉም ተፈጠሩ፣ ሁሉም ተከናወኑ። በሰማይ ላይ ፀሐይ፣ በሰማይ ላይ ከዋክብት፣ በሰማይ ላይ ጨረቃ በምድር ላይ እፅዋት፣ አዝሪት፣ አትክልት፣ ወንዞች፣ ተራሮች፣ ሜዳዎች፣ የሰው ልጅ፣ አእዋፋት፣ አራዊት፣ እንስሳት እነዚህ ሁሉ እንዲሆኑ ያደረገ እሱ ማለት ነው። ያ ቃል በማኅፀነ ድንግል ማርያም መጣና ሰው ሆነ። ቃል ሥጋ ሆነ። ቃል ሥጋ ሆነ። ያም በድንግል ማርያም ተከናወነ። ያለ ረቂቅ የሆነውን ነገር ይህንን ነገር ሥጋውን ምስጢረ ሥጋውን ረቀቅ አድርጎ የተናገረ ነው ማለት ነው። ከዚህ የተነሳ ምን ይለዋል? ነባብ የመለኮት ይለዋል። ነባብ የመለኮት ታኦጎሎስ ታኦጎሎስ ታኦጎሎስ ቴዎጎሎስ እያለ ይናገረዋል። የመጀመሪያው ታኦሎጎስ ይለዋል። አንደኛ ታኦሎጎስ፣ ሁለተኛ ደግሞ ቴዎጎሎስ ይለዋል። ሶስተኛ ደግሞ ቴዎሎጎስ። ሶስቱም ይለያያል። ልድገመው፣ ታኦሎጎስ አንደኛ፣ ሁለተኛ ቴዎጎሎስ፣ ሶስተኛ ቴዎሎጎስ ይባላል። ምን ማለት ነው? ከአምላኩ ጋር የተነጋገረ አዎ፣ ምስጢረ ሥጋዌን ምስጢረ ጥምቀትን የቃልን ሁሉንም ነገር ጥሩ አድርጎ የተናገረ ማለት ለምሳሌ አሁን የዮሐንስ ወንጌል ምዕራፍ ሶስት ላይ ኒቆዲሞስና ኢየሱስ ክርስቶስ የተነጋገሩትን ምስጢረ ጥምቀት ረቀቅ አድርጎ ጽፎ ያስቀመጠ ሐዋርያ ነው ማለት ነው። ይህን የምናይበት ነው ማለት ነው። ስለዚህ ባጭሩ ነባቤ መለኮት ታኦሎጎስ ወይም ደግሞ ታኦጎሎስ ወይም ደግሞ ቴኦጎሎስ ተብሎ ይነገርለታል ማለት ነው። ያው በደሴተ ፍጥሞ በዚያ በእስር ቤቱን ገድሜ በባህርና በባህር ውስጥ በአንዲት ደሴት ብቻውን ይገርማል። በዛ ውስጥ ሆኖ ያየው ራእይ ያየው ራእይ በራእዩ አቡ ቀለምሲስ ተብሏል። አቡ ቀለምሲስ በዚያ ባየው ራእይ በተመለከተው ማለት ነው። እንደም አንድ ነጥብ እንመልከት። የአምላክን ሰው መሆን ረቀቅ አድርጎ እየጻፈ እንዳለ ወደ ውሃው ሄደ ይላል። ወደ ውሃው ሲሄድ ሰው ተመስሎ መልአክ ነው። በቅርፊት ውሃውን ይጨልፋል፣ ይደፋል። እን ዮሐንስ ጠጋልና ምን አለው፣ ምን እያረክ ነው አለው። ይህንም ባህር በዚህ በያዝኩት ቅርፊት በትኘ ላደርቀው ነው አለው። ለወጣው ነው አለው። እንዴ፣ እንዴት ይህን ሁሉ ባህር በቅርፊት በእንቁላል ቅርፊት ይህን ሁሉ ውሃ በትነ እንዴት ባህር ታደርቀዋለህ? አንተስ የእግዚአብሔርን ሰው መሆን አምላክነት ምስጢረ ስጋውን እጨርሳለሁ ብለህ ጀምረህ የለም ወይ ሲለው ከዚህ በኋላ ዮሐንስ የሚባል አንድ ሰው ነበረ አለና ጻፈ ይላል ይህ ነው የሚናገረው ስለዚህ በዚህም ተብሏል አቡ ቀለም ሲስ ተብሏል ማለት ነው ሌላው ቃሉ የግሪክ ሲሆን ያው ባለ ራእይ ማለት ነው አቡ ቀለም ሲስ ማለት የግሪክ ነው ቃሉ ባለ ራእይ በሀዲስ ኪዳን ራእይ ያየ ትንቢት ማለት ነው ያየ ዮሐንስ ወንጌላዊ ነው ማለት ነው ሌላው ምንድን ነው የሚለው በቀራኔው ተገይቶ ስድስት ግርፋት ይልቁንም ደግሞ አምስት ግንባሩን፣ ደረቱን፣ እጁን ይህንኛውንም ሁለቱን እጁን፣ እግሮቹ አንድ ላይ ተነባብረው አምስት ሚስማር። ዳና ታዴራ ሮዳስ፣ አምስቱ ቅንዋተ መስቀል ናቸው። በነዚህ አንዱ እዚህ ላይ ነው ያለው። ሁለተኛው እዚህ ላይ ነው ያለው። ሶስተኛው እዚህ ላይ ነው ያለው። አራተኛው እዚህ ላይ ነው ያለው። አምስተኛው ከታች ተነባብሮ ነው ያለው ማለት ነው። የእነዚህን ሚስማሮች እንደገና ከጎኑ የገባውን ጦር፣ እንደገና ደግሞ እየጠጣውን ኮምጣጤ፣ አንጀት በጣት ሰው የሚጠርቅ እንደገና የተተፋበትን ምራቅ ወታገሰ ምራቅ ርኩሰን ዘአልቦ ዘአበሰ አምላክ ዲበፀ መስቀል ተሰቅለ፣ አው ያጠፋው ሳይኖር በመስቀል ተሰቀለ። ይልቁንም የኃጢአተኞችን የኃጢአት ምራቅ ታግሶ ተተፋበት። ይህን ሁሉ እያየ ይላል፣ መከራውን አይቶ ፊቱን አጥቁሮ ነበረ። በቃ ሐዘኑ በቃ ሐዘኑ በጣም ያንተ መከራ ለእኔ ይሁን እያለ ነበርና ምን ይለዋል? ከሐዘኑ የተነሳ ፊቱ ጠቁሮ ስለነበረ ጥቁረ ገጽ ይለዋል ማለት ነው። ይህን ነው የሚለው ምን እንግዲህ በቀራንዮ ተገይቶ በጌታ መከራ ስላዘነ ቁጹረ ገጽ ይለዋል። ፊቱ የጠቆረ የተሸናቀቀ በመከራ ያለፈ ነው ይለዋል፣ ነው የሚለው። ሌላው ከአባቱና ከወንድሞቹ ጋር በማቴዎስ ወንጌል ምዕራፍ አራት ላይ እንደምንመለከተው አሳ እያጠመደ እንዳለ ያው ከእንድሪያስ ጋር ያዕቆብና እንድሪያስንና ዮሐንስን መጀመሪያ ጴጥሮስና ያዕቆብን ከዚያ ቀጥሎም እንድሪያስንና ዮሐንስን ጠራቸውና አስከተላቸው፣ ነው የሚለው። ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በሥራ የምሰሉኝ ብሏቸዋል። በአንጾኪያ፣ በሶርያ፣ በኤፌሶን አስተማረ። ፈጥሞ በምትባል ደሴት የተለያየ ይልና ሮምና የምትባል ሴት፣ እሷን አሳምኖ ክፉዋን ክፉ መንፈስ ያደረባትን ሴት አሳምኖ መንፈሷን አስወጥቶ እንደገና የአንድ ገዳም የገደመው ገዳም አመምኔት፣ ለወንድ ነው። እመምኔት ለሴት ነው። እመምኔት አድርጓታል ማለት ነው። በእውነት ያስተማርናቸው ሰዎች፣ የምናስተምራቸው ሰዎች፣ የምንነግራቸው ሰዎች ከክፉ ስራ ወጥተው የክርስቶስ ስጋና ደም እንዲቀበሉ በንስሐ እንዲመለሱ ይልቁንም ደግሞ የበረከት ልጆች እንዲሆኑ የሚያደርግ አይምሮ ለሁላችንም እንዲያደለን የአምላካችን የዚያድ መልካም ፈቃድ ይሆንልን። ስንጨርሰው ዮሐንስ እንዴት እናስበው? ወንጌልን መስበኩ ወንጌልን መስበኩ ይህን አስበን እንድንሰብክ፣ ይህን አስበን እንድንሰማ እግዚአብሔር ይርዳል። ሁለተኛው መጻሕፍትን መጻፉ፤ ቅዱስ ጳውሎስ 14 መልእክትን ጽፏል። የጻፈውን ተምሯል። የተማረውን ጽፏል። የጻፈውን ደግሞ አስቀምጦልናል። ቅዱስ ዮሐንስ ወንጌላዊ አንድ ወንጌል፣ ሶስት መልእክት፣ አንድ ራእይ አጠቃላይ ሲደመር አምስት መጻሕፍትን ጽፏል። ሶስት መልእክት፣ አንድ ወንጌል አንድ ራእይ አምስት መጻሕፍትን ጽፎልናል። ስለዚህ መጻሕፍትን መጻፉ ሲነገርለት ይኖራል። ሶስተኛው የታመሙትን መፈወሱ፤ መፈወስ ባንችል ማዳን ባንችል ማዘን፣ መራራት፣ ክፉ አለመሆን፣ ደግ መሆን የሚያደርግልን መድኃኒ ዓለም። ሌላው አራተኛው ሙት ማንሳቱ፤ የሞተ ሰው ባናነሳ የሞተ ህሊና፣ አናሳ የሞተ ህሊና ማንሳት ባንችል፣ ህሊና ያላቸውን ሰዎች ህሊናቸው እንዲሞት አናድርግ። ተስፋ ያላቸውን ሰዎች ተስፋ እንዳይኖራቸው አናድርጋቸው። አዎ ወጣቱ አምላኩን አውቆ ተስፋ ኖሮት፣ አዎ እኛ ቀና ያልንሆነ ቀና እንዲል እንጂ እኛ ያጎነበስን ሆነን ወጣቱ እንዲተኛ እንዳናደርገው እግዚአብሔር ይርዳል። ይልቁንም በምናስተምረው ትምህርት አትራፊዎች እንጂ አጉዳዮች እንዳንሆን እግዚአብሔር ይርዳል። ብንችል መልሰን ብዙዎችን የቤተክርስቲያን አገልጋዮች በበረት ውስጥ እንዲኖሩ ማድረግ ባንችል፣ ግን ከበረቱ እንዲወጡ ምክንያት እንዳንሆን እግዚአብሔር ይርዳል። ይህን ነው ማሰብ ያለብን። ብንችል ግን እንዲመጡ ማድረግ ባንችል ግን ደግሞ ከበረቱ እንዳይወጡ ያንዱትን መጠበቅ አለብን፣ ነው ማለት ነው። ሌላው በፈላ ውሃ መጠበሱ በፈላ ውሃ ተጠብሷል። ዛሬ የኑሮ ውድነት የፈላ ውሃ ነው። መለያየቱ በቋንቋ በተራራ በወንዝ በጉቦ መሻሻጡ የፈላ ውሃ ነው። ስለዚህ ዮሐንስ ወንጌላዊ በፈላ ውሃ ተጠብሶ ሃይማኖትን አስከብሯል። እኛ ደግሞ በዚህ በምናየው የሚጠብስ ብዙ ነገር ሃይማኖታችን እንዳንረሳ እግዚአብሔር ይርዳን። የቅዱሳንን ጽናት ለእኛ ያድለን። ሌላኛው በደስ የተፈጽሞ በማይመች ቦታ በኋና በኋ መካከል ባለች ደረቅ ቦታ ላይ ሆኖ ትንቢት ማየቱ እኛ በተስተካከለ ቦታ ሆነን እኮ ጥሩ ራእይ አናየም እኮ ጥሩ እየበላን ጥሩ እየጠጣን ጥሩ ምኝታ ላይ እየተኛን ጥሩ ነገር አናየምና መልካሙን ነገር ያሳየን መድኃኒዓለም። ሌላው ድሪቶ ለብሶ መ ኖሩ ድርቱ ለዝትቻ የሚባል ወይም ደግሞ የተሰፋ ድሪቶ ለብሶ መኖሩ ማለት ነው። እኛ መልካም ንልብስ መልካም ነግዳ አንናገርም። ድሪቶማ ብንለብስ ምን እናገረዋለን? መልካም ልብስ ለብሰን መልካም ሽቶ ባጠገባችን እያለ መልካም ማዕዛ ባጠገባችን እያለ መልካም ምግብ እየብላን መልካም መጠጥ እየጠጣን መልካም ነገር አናገርም፣ መልካም ሀሳብ አናስብም። እንግዲህ እንደ ዮሐንስ አሮጌ ነገር ብንለብስማ ምን ነገር አዲስ ነገር ማመንጨት እንችላለን? አንችልም ነው። ስለዚህ የቅዱሳን ሕይወት በሕይወታችን ላይ ይደርብን። ሌላው በክርስቶስ ስቅላት ማዘኑ አይሆን ገላትያ ሶስት ላይ ምን ይላል? እናንተ የገላትያ ሰዎች የማታስተውሉ ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ይታያልና ስቅላቱን፣ መከራውን ለእኛ መሆኑን እንዳታስተውሉ አዚም ያደረገባችሁ ማን ነው ይላልና፣ የክርስቶስን መከራ እንዳንመለከት አዚም ያደረገብን ማን ነው? ብክይው ወላሁ ወለታ ፈቀሩ የምትወዱት ብትኖሩ አንድም የወደዳችሁት አልቅሱ ስለ እናንተ ነው። እናየን ሁሉ መከራ ያየው ይላል እና ይህን እንዳረድ እግዚአብሔር አይለየን። ሌላው ጥር አራት ቀን ለደቀ መዛሙርቱ ልሞት ነው እና ጉድጓድ አስቆፍሮ ከጨረሰ በኋላ ልሞት ነው ጎረቤት ሰፈር ጠርታችሁ ነው አብራችሁ ሸኙኛልና እና እነሱን ሸኝቶ እነሱን ሰውን ጠርተው በሙሉ እምራችን ሊሞት ነው ሊለየን ነው ኑ አቀብሩኝ፣ ብለው ሲመጡ መቋሚያውን፣ ጭራውን፣ ካባውን ጥሎላቸው ተሰውሯል። በህይወት መኖሩ ይነገርለታል። ጌታ የሚወደው ሐዋርያ ማን ነው? ዮሐንስ ወንጌላዊ። ያስተማረን የመከረን፣ ክብርና ምስጋና፣ አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ገብረ መስቀል ሚዲያ ነው፣ ሰብስክራይብ አድርጉ። ቲክቶክ ላይ መጋቢ ሐዲስ ገብረ መስቀል ብላችሁ ተከታተሉ። እንደገና ደግሞ በዩቱብ ደግሞ ገብረ መስቀል ሚዲያ ብላችሁ ተከታተሉ። እግዚአብሔር አምላክ ሁላችንን የሚያስተምረን መልካም ቀን መልካም ሆኖ ይሆንልን።